ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን፣ በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ጎንቦ ቆይታችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታን አድርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ ግብዣችን ነው። የዕለቱ ትልቁ ጉዳያችን የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትላንት መደረግ ጀምሯል። እነዚያን ጉዳዮች ነው በስፋት የምንመለከተው። እስከ ቆይታችሁ ፍጻሜ ድረስ አብራችሁን ትቆዩ ከወዲሁ እንጋብዛለን። የአውሮፓ ቻምፒዮንስ ሊግ መድረክ እንግዲህ ብዙዎች በትኩረት የሚከታተሉት አንዳንዶችም ከአለማጫን በላይ ይሉታልና ኤሊት የሚባሉ የአውሮፓ ኃያላን ክለቦችን የሚያሳትፉ ይህ ውድድር መድረክ በዚህ የሊግ ፎርማት ባለው ሂደት ቀጥለና አሁን ላይ ጥሎ ማለፍ ላይ ደርሷል። እየጠሩ ራሳቸው ለፍጻሜ የሚያቀርቡ ክለቦች እየተለዩ ይገኛሉ። ትላንትም የጥሎ ማለፍ የመጀመሪያ ዙሩ ጨዋታ በሀገረ ጀርመንና በሀገር እንግሊዝ ተደርገዋል። ታዲያ የብዙዎችን ትኩረት ቀልብ ስቦ የነበረው የጨዋታ መርሃ ግብር የአውሮፓውን ሀያል ክለብ ሪያል ማድሪድ ከእንግሊዙ ክለብ አርሰናል ያገናኘው የጨዋታ መርሃ ግብር ነበረ። ሁለቱ ክለቦች በተለይ አርሰናል በውስጥ ውድድር በእንግሊዝ ታሪክ ካላቸው ክለቦች ቢጠቀስም ነገር ግን በአውሮፓ በስኬት የሚጠራ ክለብ አልነበረም። በአንጻሩ ሪያል ማድሪድ የአውሮፓው ንጉሥ ክለብ ነው። በተደጋጋሚ የአውሮፓን የክብር ደረጃ በመቀዳጀት የሚታወቅ በማዕረግ እንግዲህ በቀዳሚነት የተቀመጠው ክለብ ነው ሪያል ማድሪድ። እና እነዚህ ሁለት ክለቦች የሚያደርጉት ጨዋታ ነበረ ትላንትና የብዙዎችን ትኩረት ስቦ የነበረው። ታዲያ ምሽት አራት ሰዓት ላይ በኤምሬትስ ጨዋታው ጅማሬ ሲደረግ፣ በኤምሬትስ በጣም የተመልካቾች ያስመለከቱት ሞዛይክ እጅግ ደንቅ ነበረ። ተቀጣጣይ ነገሮችን ገና ከስታዲየም ውጭ ጀምሮ እንግዲህ የአሽበርተን አርሚ ደጋፊዎች ያስመለክቱ ነበረ። ሚኬል አርቴታም ከጨዋታው በፊት ደጋፊዎች በእያንዳንዱ አቀጽበት ከኛ ጋር ለመመልከት ሳይሆን ከኛ ጋር ለመጫወት ነው መገኘት ያለባቸው የሚል ሀሳቡን ሰጥተው ነበረ። ቀድሞ ስታዲየም ተገኙ። በጨዋታው ጅማሬ ላይ አትሞስፌሩ እጅግ የሚደንቅ ነበር እና በዚያ መንገድ የጀመረው ጨዋታ ፍጻሜውም ባለሜዳውን ቡድን አርሰናል ባለድል አድርጎ ነው የተጠናቀቀው። ትላንት አርሰናል ሪያል ማድሪድን 3 ለ0 በሆነ ውጤት በማሸነፍ ድል ማድረግ ችሏል። ብዙዎች በተለይ ዘንድሮ አርሰናል ካለፉት ሁለት ዓመታት ይልቅ በተወሰነ መንገድ ደከም ያለ የሊግ ውድድር ነው እያከናወነ የሚገኝ በውጤት ረገድ ማለት ነው። እናም ሪያል ማድሪድ ደግሞ በውድድሩ ካለው ጥንካሬ ካለው ልምድ ከዚያም ባለፈ ደግሞ ባለው የስብስብ ጥራት የተነሳ ቅድመ ግምቱን ብዙዎች ለራማሪ የሰጡበት አጋጣሚ አለ። ነገር ግን ያርሳል በተለይ ከሰሞኑ የቡካዮ ሳካ ከጉዳት መመለስ በተጨማሪም ደግሞ የዩሪን ቲምበርን ጨምሮ የቤን ዋይት በጤንነት መዝለቅ በጎ ነገር ነው ተብሎ ሲነሳ ነበረ። ትላንት አርሰናል በሙሉ ብልጫ ጨዋታውን ሶስት ለዜሮ ውጤት ድል ማድረግ ችሏል። ታዲያ ሶስት ጎሎችን ሲያስቆጥሩ፣ ጎሎ የተቆጠሩበት መንገድም ነው ጨዋታውን እጅግ አስደናቂ ምሽት ያደረገው። ትላንት ሶስት ጎሎችን ሲያስቆጥሩ በመጀመሪያ አጋማሽ ለግብ የቀረቡ ድሎችን ፈጠሩ። ነገር ግን ቱቦ ኮርቷ ያለቀላቸውን አጋጣሚ ሲያመክን ተመለከትነው። በሌላ መንገድ ግን ኪልያን ባፔ ጥሩ አጋጣሚ አግኝቶ ነበረ። ጁድ ቤሊንግሃም የሚያሻገርለትን ኳስ ከርል ለማድረግ ሞክሮ ነገር ግን በዳቪድ ሪ አማካኝነት ጎል ከመቆጠር ድናለች እና ከረብት መልስ ነው ዴክላን ራይስ ሁለት ቅጣት ምት ጎሎችን ጎሎችን ማስቆጠር ይችሏል ቅጣት ምትጎል መቆጠሩ ብቻ ሳይሆን ጎሎቹን ያስቆጠረበት መንገድም እጅግ የሚደንቅ ነበረ። በጣም ቤንድ አድርጎ ነው ጎሎቹን ያስቆጠረውና ዴክላን ራይስ በቅጣት ምትጎል አስቆጣሪነቱ አናውቀውም። ታዲያ ትላንት በአስፈላጊው ጨዋታ ላይ የተገኘ የአማካይ ስፍራ ተጫዋች ሆኗል። በጨዋታውም አጋጣሚ ከጨዋታውም በኋላም ዴክላን ራይስን ከሚገባው በግማሽ በሆነ ዋጋ ያገኘ ነው በሚል ቻንስ ያደርጉ ነበር የአርሰናል ደጋፊዎችና ሁለት ማራኪ ቅጣት ምትጎሎችን አስቆጥሯል ዴክላን ራይስ። ከዚህም ባለፈ ደግሞ ሜክሺፍት አድርጎ ከአማካይ ስፍራ በአጥቂ ተጫዋች ጉዳት ምክንያት ወደፊት መስመር ተጫዋች እየተጫወተ የሚገኘው ሚኬል ሜሪኖ ነው እንደዚሁ ግሩም ጎል አስቆጥሮ ጨዋታውን ነው። ስለዚህ ሮአርሰናል ማሸነፍ እየቻለው እናም ዴክላን ራይስ በጨዋታው በሁስኮር ዘጠኝ ነጥብ ሁለት ሬቲንግ የተሰጠውም ተጫዋች ሆኗል። ከዚህ በፊት 338 ያክል ጨዋታዎችን አድርጎ ምንም አይነት ቅጣት ምት ጎል ማስቆጠር አልቻለም። ነገር ግን በአንድ የምሽት አጋጣሚ ሁለት ቅጣት ምት ጎሎችን አስቆጥሯል ዴክላን ራይስ በዚያም የመጀመሪያው ተጫዋች ሆኗል። በአውሮፓ ቻምፒዮንስ ሊግ ታሪክ በጥሎ ማለፍ ጨዋታ ሁለት ቅጣት ምቶችን ያስቆጠር የመጀመሪያው ተጫዋች ሆኗል። ዴክላን ራይስ ከጨዋታውን በኋላ እጅግ አስደናቂ ምሽት ነበረ፣ በደጋፊዎችም በክለቡም የማይረሳ አጋጣሚ ነው በሚል ዴክላን ራይስ ሀሳቡን ሰጥቷል። በሌላ መንገድ ቡካዮ ሳካም እንደዚሁ ከጉዳት መልስ የተመለሰ ተጫዋች አይመስልም ነበረ። ፍጥነቱ ከዚያም ባለፈ ኳስ ንግሩ ላይ በምትገባበት ሰዓት ላይ ተቀራኒ ብሎን የሚረብሽበት መንገድ ትላንትም ጥሩ እንቅስቃሴ ያስመለክት ነበረ። ሁለቱም ቅጣት መታጋጠሚዎች የተገኙት በእርሱ ላይ ነው። ኤድዋርዶ ካማቪንጋም ከዚያም ባለፈው ደግሞ ዴቪድ አላባ በሰሩበት ጥፋት ምክንያት የተገኘችን ኳስ ነው። በዲክናሪያሲ በቅጣት መት ጎል ማስቆጠር የቻለው ላኛው ሉዊስ ስኬሊ ነው። ይህ ተጫዋች በቅርብ ወራት ነው ለአርሰናል ቋሚ ተሰላፊ ሆኖ መጀመር የቻለው በተለይ የቤንዋይትን መጎዳት ተከትሎ በግራ ፉልባክ ላይ የቋሚነት ዕድል ተሰጠው። እናም ይህ 18 ዓመት ወጣት ተጫዋች በተገቢ መንገድ ነው እያገለገለ የሚገኘው በአርሰናል ቤት። ትላንት እንግዲህ 18 ዓመት ወጣት ተጫዋች መቶ ፐርሰንት በጨዋታው ታክል የማድረግ የተሳኩ ታክሎችን ማድረግ ችሏል። ከዚያም ባለ መቶ ፐርሰንትም የድሪቢል ስኬት ነበረው በጨዋታው። ከዚህም ባለ 95 ፐርሰንት የፓሳኩሬ ኩሬሲውም በዚያ ለክ ነበረ ልህቀት የነበረው። እንዲሁ አንድ ለጎኔ ኳስ ሚኬል ሜሪኖ ጎል ሲያስቆጥር፣ ሌዊስ ስኬሊ ነበረ በጥሩ መንገድ ማቀበል የቻለው ከዚያም ባለፈ የሚሪኖንም ጥራት ማንሳት የሚኖርብን ይመስለኛል። የአማካይ ተጫዋች ነው እንደ ስምንት ቁጥር ነገር ግን አርሰናል የካይሃቨርስ ጋብሬ ጅሱ መጎዳት ተከትሮ ፊት መስመር ያደርገውት እንደ ፎልስ ናይን ተጠቀሙበት። እናም እየታተረ በመከላከሉ ቡድኑን ፕረስ እያደረገ ያግዛል። ከዚያም ባለፈ ደግሞ ድሎችን ሲያገኝ ይሞክራልና እርሱም ጥሩ ግልጋሎት ሲሰጥ የነበረበት ምሽት ነበረ። በሌላ መንገድ ዩሬን ቲምበር ነው ግራ መስመር ስፍራ ላይ ቪኒሲየስ ጁኒየር በጥራት ደረጃው የላቀ ተጫዋች እንደሆነ እናውቃለን። ዩሮን ቲምበር ባለፈው ኤቨርተን ጨዋታ ላይም መጠነኛ ህመም ነበረበት ከዚያ ገግሞ ነው የተመለሰው። እናም ከጉዳት መልስ በዚህ መንገድ ቪኒሲየስ ጁኒየርን ለመከላከል ጥንካሬ ማስመልከት እጅግ ተጫዋቹ ምን ያክል ጥራት ደረጃው ከፍ ያለ እንደሆነ ማሳያ የነበረበት ምሽት ነበረ። እንደ ቡድን አርሳል ትላንት የተሻለ ቡድን ነበረ ከሪያል ማድሪድ ይልቅ ከግብ ጠባቂ እስከ አጥቂ ድረስ የተቀናጅ የማሸነፍ ርሃባቸው የታየበት ከጨዋታው በፊት በራሳችን ማመን አለብን እንደምናደርግ የሚል ሀሳብ ይሰጥ ነበርና አርቴታ ትላንትም ይህን ነው ሜዳ ላይ የተመለከትነው። ሪያል ማድሪድ በሌላ መንገድ ሜዳ ላይ በሀይል ከመጫወት ይልቅ በሚድ ብሎክ አፈግፍጎ በመጫወት ኳስን ፕረስ አያደርግም፣ ያገኛቸውን አጋጣሚዎች በካውንተር አታክ ለመጠቀም ነበረ ሲጥር የነበረው። እናም በጣም ከበቂ በላይ በሚባል ደረጃ የግብ እድሎች ሲፈጥር አልነበረም ትላንት። ከጨዋታው በኋላ አሰልጣኝ ሚካኤል አርቴታም ብዙ ጨዋታዎችን በተለይ በኤምሬትስ አድርገናል፣ ነገር ግን እንደ ዛሬ ሆኖ አይቸዋል። አቅም ኤምሬትስ በቡድን እጅ ኮሮች ያለውን በራስ መታመን ነበረን በሚል በቡድኑ ያለውን ኩራት ሀሳብ ሰጥቷል። በሌላ መንገድ ካርላው አንችሎቲ ብዙ ጨዋታዎችን ቀለበሰን እናውቃለን፣ እናም በቀጣይ በብሔርናባ በምናደርገ የመልሱ ጨዋታ ከመጀመሪያው ደቂቃ ጀምሮ ያለን ሁሉ መስጠት አለብን የሚል ሀሳብ ሰጥቷል። ምክንያቱም ዴክላን ራይስ ሁለት ቅጣት ምት ያስቆጠር ብሎ ያስብ አልነበረም። ነገር ግን እኛም በቀጣይ ይህንን ውጤት ለመቀልበስ እንጫወታል የሚል ሐሳቡን ሰጥቷል። በሌላ መንገድ ጁድ ቤሊንግሃም እድለኞች ነበርን፣ ከዚህም በላይ ጎል ተቆጥሮብን እንሸነፍ ነበር በሚል በምሽቱ ጥሩ እንቅስቃሴ እንዳላደረጉ እንደ ክለብ ሀሳቡን ሰጥቷል። በሌላ መንገድ ቱቦ ኮርቷም በሁለተኛው አጋማሽ ኳስ መጫወት የማያውቅ ቡድን እንመስል ነበር በሚል ቱቦ ኮርቷ እንደዚሁ ሀሳቡን የሰጠበት አጋጣሚ አለ። በሌላ መንገድ ሉካስ ቫስኬዝ ተቀይሮ ወደ ሜዳ የገባው ቫስኬዝ ይህን ውጤት መቀልበስ የሚችል ቡድን ካለ ያምኛነን በሚል እንደዚሁ ሀሳቡን ሰጥቷል። በሌላ መንገድ አሴንሲዮም እንደዚሁ ይህንን ውጤት ለመቀልበስ እንጫወታለን በሳንቲያጎ ቤርናዊ የሚል ሐሳብ ሰጥቷል። የብዙዎቹ ሀሳብ ከዚህ በፊት ሪያል ማድሪድ የማይገመተውን ሲያደርግ እናስታውሳለን፣ ተመልክተናልም ነገር ግን አሁን ላይ ይህን የሰው ዝርዝሮ ውጤት የመቀለበስ አቅሙ ምን ድረስ ነው? ዘንድሮ ካላቸው አቅምና ጥራት አንጻር፣ ከዚህም ባለፈ ደግሞ አርሰናል ሲያስፈልገው በሚድ ብሎክ እንዲሁም ደግሞ በሎ ብሎክ የመጫወት ጥራቱን ስንመለከት በቢርናባው እንዴት ባለ መንገድ ይህን ለመቀለበስ አቅም አላቸው ትልቁ ጥያቄ ነው። ሪያል ማድሪድ ዘንድሮ በተለይ በአንዳንድ አጋጣሚዎች በጣም የተለየ አቅም ያስመለክታሉ። ነገር ግን እንደ ቡድን ሲዝናቸው በጎኑ ብሎ መናገር አያስደፍርምና ብዙዎች ይህንን ለመቀለበስ እንሞክራለን እያሉ ይገኛሉ የሪያል ማድሪድ ተጫዋቾች። እናም በቀጣይ ለተሰረቡ በሳንቲያጎ ቢርናባው ሪያል ማድሪድ ካርሳል የጥሎ ማለፍ የመልስ ጨዋታቸውን የሚያከናውኑ ይሆናል። ላኛው የጨዋታ መርሃ ግብር ጀርመን ላይ ባየር ሙኒክን ከኢንተር ሚላን ያገናኘው የጥሎ ማለፍ ጨዋታ መርሃ ግብር ነበረ። ይህ ጨዋታ በኢንተር ሚላን ሁላንድ አሸናፊነት ተጠናቋል። እንግዲህ ኔራ ዙሪዎቹ እጅግ በጣም እንዳለት የጠነከረ የመከላከል ጥንካሬ አላቸው። ከዚያም ባለፈ ደግሞ በማጥቃትም በመከላከል ሚዛን የሆነው ቡድን ነው የገነባው ሲሞኖ ኢንዛጊና ትላንትም ባቫሪያኖቹን በገዛ ሜዳቸው ድል ነስተው ነው የተመለሱት። ላውታሮ ማርቲኔዝና ፍራቴሲ ናቸው የድግሮቹን ያስቆጠሩት። ላውታሮ ማርቲኔዝ በመጀመሪያው አጋማሽ በጣም ጥሩ የሚባል ትሪቬላ ጎል አስቆጠረ። ከዚያም በኋላ ከረፍት መልስ ቶማስ ሙለር ጎል አስቆጥሮ ባቫሪያኖቹ አቻ ሆኖ ነበረ። የኋላ ኋላ ሰማንያ ሰባተኛው ደቂቃ ላይ ፍራቴሲ ጎል አስቆጥሮ ድል አድርገዋል ኢንተር ሚላኖች። ይቺ ጎል ስትቆጠር የመከላከል ስህተት ተስተውሏል ትላንት በነበረው ጨዋታ ላይ። ከዚያም ባለፈ ከረፍት በፊት ሃሪ ኬን እጅግ ለጎል የቀረበ ዕድል አግኝቶ ሳይጠቀምበት ቀርቷል። ማይክል ኦሊሴ ተጫዋቹን አታሉ አቀብሎት ነበር፣ ነገር ግን የቋሚ ብረት መልሶበታል። እናም ያች ማስቆጭ ነበረች። በባየርን ሙኒክ በኩል የመልሱ ጨዋታ በቀጣይ ሳምንት የሚከናወን ነው የሚሆነው። በሳንሲሮ ጁሴፔ ሜዛ ዛሬ የሚቀጥል ና ቻምፒየንስ ሊግ ምሽት ይቀጥላል። ዛሬ ባርሽማ ከቦሩሲያ ዶርትሙንድ ይጫወታሉ። እንግዲህ ዶርትሙንድ በሊጉ አሁን በቡንደስሊጋ ስምንተኛ ደረጃ ላይ የሚገኘው ባርሽማ በአንጻሩ በጣም የተለየው ድራመት ነው ያሳለፈው የሚገኙት እናም ጨዋታ ይጠበቃል። ቢላ መንገድ በፓርክ ዲ ፕሪንስ ፔዥን ከአስቶንቪላ የሚያገናኘው ሌላኛው የጥሎ ማለፍ ጨዋታ ነው። እንግዲህ ፔዥ እንዴት ባለ መንገድ ከሊቨርፑል ጋር አስደናቂ ምሽት አሳልፈው ለዚህ ጥሎ ማለፍ እንደ በቃ እናስታውሳለን። አስቶንቪላ በአንጻሩ እንደዚሁ ዘንድሮ በጥሩ የውድድር ዘመን እያሳላፈች ከሚገኙ ክለቦች መካከል አንደኛው ነው። አሁን ላይ በኤፍኤ ካፕ ጥሩ እየተጓዘ ይገኛል። በሊጉም ለበቀጣይ ዓመት ቶፕ ፎር እንግዲህ ለመሳተፍ ነው እየተፎካከረ የሚገኘው። እንግዲህ አንድ ሀሳብ ለማንሳት ያክል ወደ ፓሪስ በሚያቀኑበት አጋጣሚ የአስቶንቪላው ግብ ጠባቂ ሚሊያኖ ማርቲኔዝ የአርጀንቲና ብሔራዊን ያሳካቸውን ዋንጫዎች የሚያሳይ ምስል ያረፈበት ኮፍያ አድርጎ ተስተሯልና፣ ይህም አስቀድሞ ኤሚሊያኖ ማርቲኔዝ በእነዚህ አይነት ተግባሮቹ እናውቀዋለንና ፈረንሳይን አሸንፈው ነው ደግሞ የዓለም ዋንጫ ያሳኩትና ለዚህም ይመስላል ያንን ኮፍያ አድርጎ ወደ ፓሪስ ማቅናቱን ስንመለከት ነበረ። ባርሴሎና ከቦሩሲያ ዶርትሙንድ፣ ፒኤስጂ ደግሞ እንዲሁ አስቶን ቪላ ዛሬ ምሽት በቻምፒየንስ ሊግ ጨዋታቸውን ያከናውናሉ። ሌቱ ቆይታችን ይመስል ነበር። የተከብራችሁና የተወደዳችሁ ተመልካቾቻችን፣ ተፈራ ታምነ ከመላዊ ስቱዲዮ ባለሙያዎቹ ጋር ቆይታ አድርጊያለሁ።